አዲስ ቀን አብሯችሁ ነው ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። እንቀጥላለን የዶስትሪ መረጃዎችን ተከታተልን። ቀጥሎ ደግሞ አጫጭር ሀገር ውስጥና የውጭ መረጃዎችን አጋራን። በተከታይነት የጠዋት ገበያ መረጃዎችን እንከታተላለን። ባልደረባችን አሚር ጌቱ በመግቢያችን ላይ ያስተዋወቀን ጉዳዮች ይዞ በድጋሚ በዚህ ስቱዲዮ ተገናኝተናል። አሚር በድጋሚ እንኳን ደህና መጣህ፣ መቀጠል እንችላለን። እሺ፣ አመሰግናለሁ። በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን፣ አሁን ከአዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቱ አብራችሁ ቆይታ አድርጋለሁ። በዚሁ ወደ ቀዳሚ መረጃችን እናልፋለን። የማክሮ ኢኮኖሚ ማሻሻያ ትግብራን ተከትሎ የሀገሪቱ የገቢ አሰባሰብ አቅም እያደገ ይገኛል። ያም ሆኖ ኢኮኖሚው ከሚያመነጨው ገቢ አንጻር እየተሰበሰበ ያለው ገቢ አነስተኛ ስለመሆኑ ይነሳል። በተያዘው ዓመት እንደ ሀገር 1.5 ትሪሊዮን ብር ለመሰብሰብ እንደታቀደ ይታወቃል። የገቢዎች ሚኒስቴር ባለፉት በሰባት ወር 514 ቢሊዮን ብር ገቢ ለመሰብሰብ አቅዶ 519 ቢሊዮን ብር መሰብሰቡን የገቢዎች ሚኒስትሯ አይናለም ንጉሴ ገልጸዋል። በዚህ ጉዳይ ላይ ባልደረባችን ሳምሶን ገድሉ ከሚኒስትሯ ጋር ቆይታ አድርጓል። እንከታተለው። የገቢዎች ሚኒስትር አይናለም ንጉሴ በጣም አድርጌ አመሰግናለሁኝ ስለሰጡኝ ጊዜ እስካሁን በአመቱ እንግዲህ አቅዳችሁ የተንቀሳቀሳችሁ ካላችሁት ገቢን ከመሰብሰብ አንጻር እስካሁን የደረሳችሁበት ደረጃ ምን ይመስላል? እንግዲህ በ2017 በጀት አመት እንደ ሀገር ወደ ዘጠኝ መቶ ቢሊዮን ብር የሚጠጋ ታክስ ገቢ ለመሰብሰብ አቅደን ወደ ስራ ገብተናል። ወደ ያለፉት ሰባት ወራት አፈጻጸምን ስናይ በሰባት ወሩ ወደ አምስት መቶ አስራ አራት ቢሊዮን ብር ለመሰብሰብ እቅድ ይዘን ነበረ ከዚህ አንጻር በተደረጉ ሁለንተናዊ ጥረቶች በሰባት ወሩ ውስጥ ወደ አምስት መቶ አስራ ዘጠኝ ቢሊዮን ወይም ደግሞ ከእቅዱ ወደ መቶ አንድ ፐርሰንት የሚሆን ገቢ ማሳካት ችለናል ማለት ነው። ከዚህ እቅድ አንጻር በቀጣይስ አፈጻጸማችሁ እንዴት ለማሳደግ እያሰባችሁ ነው ያላችሁት? ስምንተኛው ወርም እና የቀሪ አራት ወራት የገቢ አፈጻጸማችንን ሊያሳካ የሚችል ተቋማዊ ሁኔታ ላይ ነው ያለ ነው ብለን ነው የምንገምተው። የጀመርነውን ስራ አጠናክረን በመቀጠል በተለይ የታክስ ቤዙን ሊያሰፉ የሚችሉ በግብር ስርዓት ውስጥ ሁሉም ፍትሐዊ በሆነ መንገድ አገልግሎት እንዲያገኝ፣ ሁሉም መክፈል ያለበትን እንዲከፍል ተደራሽነታችንን በማስፋት ሰፋፊ ስራዎች እየሰራ ነው ያለ ነው እና ይህን በማድረግ የአመቱን እቅዳችንን እውን ለማድረግ ነው እየሰራ ነው ያለ ነው መልካም እንግዲህ ገቢን ከመሰብሰብ አኳያ የሚሰበሰበውን ብር ነው እና ገንዘብ ነው እና ይህንን ከመሰብሰብ አኳያ በውስጥም በውጭም ከግብር ከፋዩም ከግብር ሰብሳቢውም አካባቢ በብልሹ አሰራር ውስጥ ያሉ አካላት አይጠፉም እና ይህንን ከማስወገድ አንጻር እነዚህን አካላት ከስርዓት ውስጥ ከማስወጣት አንጻር እስካሁን ምን እየተሰራ ነው አሁን ያለችሁበት ደረጃስ እውነት ነው እንግዲህ የታክስ አስተዳድሩ አንዱ ፈተናዎች ተደርጎ የሚወሰደው ከውጭም ከውስጥም ያለ የስነ ምግባር ጉድለት ያለበት የስራ ወይም ደግሞ አጠቃላይ ግንኙነት ነው። በሁለቱም ወገን ያለውን ጉድለት ሊፈቱ የሚችሉ ስራዎች እየተሰራ ነው ያለው። የገቢዎች ዘርፍ በተለይ የስነ ምግባር ጉድለት ያለበትን ሰራተኛ ለማስተዳደር የሚያስችለው ራሱን የቻለ ህግ ያለው ተቋም ነው። ከዛ አንጻር በዚህ ችግር ውስጥ ያሉ ሰራተኞችን የማረም እርምጃ የመውሰድ መረጃ እስከተገኘ ድረስ እንሄዳለን። በኢኮኖሚ ውስጥ ሆኖ ደግሞ በታክስ ማጭበርበርና ስወራ በራሳቸው ተነሳሽነትም እንደዚሁም ደግሞ ከኛ የተለያዩ የስነ ምግባር ጉድለት ካለባቸው አካላት ጋር ሆነው ይህን ለማድረግ የሚሞክሩ ግብር ከፋዮችም የህግ ተገዥነታቸው ደረጃ እየተፈተሸ በተለያየ መንገድ በኦዲትም በኢንቨስቲጌሽንም ሊቀር የነበረ ታክስ ወደ መንግስት ካዝና እንዲገባ ማድረግ ስራዎች በሰፊው እየሰራን ያለነው በዘመናዊነት ጋር አንጻር ወደ ዲጂታል ከመግባት አንጻር በዛኛው በኩል ያለውን ማስተዋል በሰው ሀይልስ በኩል ያለውን የተቋሙ ባለሙያዎች ወደዚህ አይነት አሰራር ውስጥ አዶፕት እንዲያደርገው ወይ እንዲ ለምዱ ወደዚህ አይነት አሰራር ውስጥ እንዲገቡ ምን የተሰራ ነው የሚገኘው? እንግዲህ የትኛውም ቴክኖሎጂ ሲመጣ የሰው ኢንጌጅመንትን በተወሰነ ደረጃ ይቀንሳል። ስቲል ግን ሰው ይፈልጋል። ኦፕሬት የሚያደርገው ሰው ስለሆነ ስለዚህ ከሰው ሀይል ግንባታ ጋር በተያያዘ በተለይ የዲጂታል ቲማችንን የሚኒስቴር መስሪያ ቤቱን የአይቲ ማዕከል የተሻለ ለማድረግ ባለሙያዎችን በተለያየ አግባብ ወደ ተቋማችን የመሳብ ከፓርትነሮች ጋር በመተጋገዝ የተሻለ የመስራት ወይም የፈጠራ አቅም ያላቸው ባለሙያዎችን ወደ ተቋሙ የማምጣት ስራ ተሰርቷል። ስለዚህ የቴክኖሎጂ ስራ ጎን ለጎን ደግሞ ያን ልሸከም የሚችል የሰው ኃይል አቅም ግንባታ ስራም ጎን ለጎን እየሰራን ያለ ነው። ሪፎርማችንም ይህንን የሚያስችል ይሆናል ብለን ነው የምናስበው። የገቢዎች ሚኒስትር አይናለም ንጉሴ ስለሰጡኝ ጊዜ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። በማክሮ ኢኮኖሚ ማሻሻያው በተኪ ምርት ስራ ላይ የተሰማሩ ኢንዱስትሪዎች እንዲጠናከሩ በልዩ ትኩረት እየተሰራ ይገኛል። በመሆኑም በዘርፉ የሚጨበጡ ለውጦች ስለመመዝገባቸውን በስፋት ይገለጻል። የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ በዘርፉ የጎላ ሚና እየተጫወቱ ካሉ ተቋማት መካከል በጉልህ የሚጠቀስ ነው። ሪፖርተራችን ብሩክታይት አስራት በባህር ዳር ከተማ ስለሚገኘው ተቋም ያዘጋጀችው ዘገባ አለ እሱ በሀገር በቀል ኢኮኖሚ ማሻሻያ ትኩረት ካደረገችባቸው ዘርፎች መካከል የአምራች ኢንዱስትሪው በዋናነት ይጠቀሳል። ከውጭ የሚገቡ ምርቶችን በሀገር ውስጥ የሚተኩ ፋብሪካዎች ደግሞ በከፍተኛ መጠን እየተበረታቱ ይገኛሉ። የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ በግብርናው ዘርፍና በአምራች ኢንዱስትሪ ውስጥ ያሉትን የቴክኖሎጂ ፍላጎት አቅርቦትና አጠቃቀም ችግሮችን መፍታት ዓላማ አድርጎ በ2008 ዓ.ም የተቋቋመ ፋብሪካ ነው። ኢንተርፕራይዙ በብረት ማቅለጥ፣ የማሽነሪ ምርት፣ የኮሪደር ስማርት ፖሎችን በማምረት እንዲሁም የትራንስፎርመር ና የእርሻ መሳሪያዎችንም በመገጣጠም ላይ የተሰማራ ነው። ይህ ኢንተርፕራይዝ ሲመሰረት በ500 ሚሊየን ብር መቋቋሚያ በጀት ሲሆን በአሁኑ ሰዓት ቢሊዮን ብር ካፒታል አለው። በስሩ 600 ሰራተኞች ይገኛሉ፣ ቋሚና ጊዜያዊ የስራ እድል የተፈጠረላቸው ማለት ነው። በአሁኑ ሰዓት ባህር ዳር ላይ የኮሪደር ልማት ጋር ተያይዞ በተፈጠረው የስራ እድል አማካኝነት ከዚህ በፊት ከውጭ ገቡ የነበሩ ስማርት ፖልና የዲሽ ከበር የመሳሰሉ ስራዎችን በዚህ ኢንተርፕራይዝ ባለሙያዎች አማካኝነት ዲዛይን ተደርጎ ከኢትዮ ቴሌኮም ጋር የዲጂታል ስራውን በማቀናጀት የብረት ስራውን ደግሞ በዚህ ኢንተርፕራይዝ በባህር ዳር ኢንዱስትሪና በኮምቦልቻ ኢንዱስትሪያችን አማካኝነት የቢጫው ፍላወር የሚባለውን የስማርት ፖልና ጥቁሩን ዲጂታል ስማርት ፖሉን በማምረት ላይ እንገኛለን። በማቅለጫ ኢንዱስትሪው ደግሞ የዲሽ ከቨርና የማንሆል ስራዎችን ለኮሪደር ልማቱ ለባህር ዳር ከተማ አስተዳደር እና ለደሴ ከተማ አስተዳደር እያቀረብ እንገኛለን። በራሳችን የተማረ የሰው ኃይል በራሳችን አቅም በራሳችን ማሽን እዚሁ ከማሽን ተከላ ጀምሮ ከፋብሪካ እስከ ግንባታው ድረስ ሙሉን በራሳችን እርስ በርሳችን ማንም ሳያስተምረን በተማር ነው። ከዩኒቨርሲቲ ያመጣነውን እውቀት ተጠቅመን እርስ በርስ ደግሞ በመመማር አዳብረን ሙሉ ለሙሉ ከውጭ የሚመረቱ የነበሩትን አገር ውስጥ ወይም እዚህ ድርጅት ላይ ለክልሉ ይጠቅማል የሚባሉትን አሉ የሚሉትን እንዳይ ንብለን የምናየውን እኛም ብዙ ስራዎችን እየሰራንበት የምንገኘው ተቋም ነው። አሁን ላይ እያመረትን ያለነው ወቅታዊ ስራዎች፣ አሁን የኮሪደር ልማት እየሰራን ያለ ነው። የዲች ከቨር ስራዎች አሉ። የማንሆል ከቨር እየሰራናቸው ያሉ ስራዎች አሉ። ከዛ ውጭ ደግሞ ትልልቅ የማሽን ኮምፖነንቶችን እንሰራለን። ሌሎችም እንደዚህ የቲቪቲ ማሽኖች ውል የያዝንባቸው የቲቪቲ ማሽኖች አሉ። የነሱን ቴብል እና የተለያዩ ኮምፖነንቶችን እያዘጋጀን ለማሽነሪ ዘርፍ እያቀረብን እንገኛለን ማለት ነው። ኢንተርፕራይዙ ተኪ ምርቶችን ለሀገር ውስጥ ገበያ በማቅረብ የውጭ ምንዛሬን ከማዳን ባለፈ የልማት ስራዎች በግብዓት እጥረት እንዳይስተጓጎሉ በሰፊው እገዛ እያደረገም ይገኛል። ኢንተርፕራይዙ የሚያመርቷቸው ምርቶች ሙሉ በሙሉ የማሽነሪ ኢንዱስትሪን ፋብሪካን፣ የሚያመርት የተለያዩ ፕላንቶችንና ፕሮሰስ ፋክተሪዎችን የሚያመርት ኢንዱስትሪ ስለሆነ ይሄ ኢንዱስትሪ ከውጭ የምናስገባቸውን ምርቶች የተለያዩ ማሽነሪዎችና ፋብሪካዎችን ጨምሮ የሚተካ የውጭ ምንዛሬን ማዳን የሚችል ተቋም ነው። ይሄ ኢንተርፕራይዝ በዚህ በገጠር ሽግግር ማዕከላት በአማራ ክልል ኢንዱስትሪ ፓርኮች አማካኝነት የገበያ ድል ተፈጥሮለት 38 ኢንዱስትሪ ሼዶችን አምርተናል ገንብተንም ለማስረከብ አሁን በማጠናቀቅ ሂደት ላይ ነው የምንገኘው። ስለዚህ እነዚህ ማሽኖቹ የስራ እድል ገበያ ከተፈጠረላቸውና የስራ ማስኬጃ በጀት ከተገኘ ከክልሉ በላይ እንደ ኢትዮጵያ እንደ ሀገር የተለያዩ የውጭ ገቢ ምርቶችን መተካት እንደሚችል እናምናለን። ኢትዮጵያ የኢንዱስትሪ ዘርፍን ለማጠናከርና ከውጭ በሚገቡ ምርቶች ያለውን ጥገኝነት ለመቀነስ የተኪ ምርት ስትራቴጂ ቀርጻ ተግባራዊ እያደረገች ትገኛለች። በዚህም በ2016 በጀት ዓመት 28 ቢሊዮን ዶላር የሚያወጡ ተኪ ምርቶችን በሀገር ውስጥ ማምረት መቻሉን መረጃዎች ያመላክታሉ። ክቡራን ተመልካቾቻችን አሁን ወደ ጠዋት ገበያ ቅኝት መረጃችን እናልፋለን። ዛሬ እንግዲህ በስድስት ኪሎ ያለውን የጠዋት ገበያ በተለይም የአትክልትና ፍራፍሬ ግብይት ምን ይመስላል የሚለውን ወደ እናንተ እናደርሳለን። ባልደረባችን ሳምሶን ገድሉ በስፍራው ይገኛል። ከእሱ ጋር መጠነኛ ቆይታ እናደርጋለን። ሳምሶን እንደምናደርግ፣ እስኪ ባለህበት ቦታ ያለው የጠዋት ግብይት ድባብ ምን ይመስላል፣ ለግብይት ደግሞ የቀረቡ ምርቶች ዋጋቸውስ ምን ይመስላል የሚለውን ባጭሩ ንገረን። አመሰግናለሁ። እኛ ሚር እንደምን አደራሽው። ተመልካቾቻችን እንግዲህ እኔ በዚህ በምገኝበት በዚህ በ6 ኪሎ ገበያ በተለይ የፍራፍሬ ምርቶች በብዛት ለግብይት ቀርበው ተመልክቻለሁኝ። ከዛም ባሻገር የአትክልት ውጤቶች እንዲሁ እዚህ ማዕከል ውስጥ ለግብይት ቀርበው ይገኛሉ። እንደምታዩ እንግዲህ በጠዋት ብዙ የብዙ ሰው እንቅስቃሴ ያለበት ግብይት ያለበት ስፍራም ነው ይህ ቦታ። እንግዲህ ዞሬ ለመመልከት እንደሞከርኩት ከሆነም ሽንኩርት በኪሎ ከ20 ብር እስከ 50 ብር ድረስ ይሸጣል። እንግዲህ ከዚህም በኋላ በማነሳቸው ምርቶች ላይ ያለው ዋጋ ልዩነት ከዚህ ከጥራት ጋር የተገናኘ ወይም ደግሞ ከሽንኩርት ለምሳሌ ደረቅና እርጥብ የሚባለው በዛ መካከል ያሉ ሁሉ እንዳሉና መካከል ላይ 35 ብርም ተብሎ የሚሸጥ ሽንኩርት እንዳለ ሰምቻለሁ። ከዛ በተረፈ ቲማቲም ከ25 ብር እስከ 40 ብር ድረስ እየተሸጠ ይገኛል። ድንች ከ28 እስከ 30 ብር ድረስ በዚህ በ6 ኪሎ የአትክልት ገበያ ውስጥ እየተሸጠ ይገኛል። ሀባብ ከ40 ብር እስከ 48 ብር ድረስ እየተሸጠ ይገኛል። ፓፓዬ ከ50 ብር እስከ 60 ብር ድረስ እየተሸጠ ይገኛል። ማንጎ ሲታይ እዚህ እንግዲህ ከአርባ ብር እስከ ሰባ ብር ድረስ እየተሸጠ ይገኛል። ይህም እንግዲህ በመካከል ላይ ያለው ልዩነት የዚህ የጥራት እንደሆነ ለማወቅ ችያለሁኝ። የውጭ የሚባል ማንጎ እዚህ ሀገር ውስጥ ማይመረት ከውጭ የሚገባ የሚባለው ማንጎ በ150 ብር እየተሸጠ ስለመሆኑ ለማወቅ ችያለሁኝ። አቮካዶ ከ65 ብር እስከ 70 ብር ድረስ እየተሸጠ ይገኛል። አናናስ በመጠና ነስ ያሉ ደስ የሚሉ ለአንድ ገበታ መሆን የሚችሉ አይነት አናናሶች እስከ 50 ብር ድረስ እየተሸጡ ይገኛሉ ብርቱካን ሰላም ከ65 ብር እስከ 70 ብር ደስ በዚህ ገበያ ላይ እየተሸጠ ይገኛል። ካሮት ዛሬ 50 ብር እየተሸጠ ነው። 70 ብር ጭምር ሲሸጥ የነበረበት ጊዜ ስለመኖሩ በዚሁ ያሉ ነጋዴዎች ነግረውኛል። ከዛም ባሻገር ነጭ ሽንኩርት 230 ብር እየተሸጠ ይገኛል። ዝንጅብል እንዲሁ 120 ብር እየተሸጠ ይገኛል። ሰሞኑን የዝንጅብል ዋጋ 160 ብር እንደነበረ ሰምቻለሁኝ። አሁን ላይ ቀንሶ በ120 ብር እየተሸጠ እንደሚገኝ ለማወቅ ችያለሁኝ። ለሰዓቱ ያስጓቸው ጠዋት ገበያ መረጃዎች እነዚህን ይመስላሉ። ሳምሶን፣ ለመረጃዎቹ እናመሰግናለን። ባለህበት መልካም ቀን ይሁንልህ። ክቡራን ተመልካቾቻችን፣ አሁን ለአዲስ ቀን የጠዋት ገበያ ያዘጋጀነውን በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ እንዲሁም ሌሎች ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን የዕለቱ የጠዋት ገበያ መረጃዎች እየተከታተላችሁት ይመስላል። ስለ ተከታተላችሁን ከልብ እናመሰግናለን። ወደ እናንተ ልመለስ። እናመሰግናለን አሚር። አመሰግናለሁ።